ብዙ ጽሁፎች ተጽፈዋል። በዚህ ላይ እነዚህ አነስተኛ ማሳ ላይ የሚሰራው ግብርና የተበጣጠሰ ማሳ ላይ የሚሰራ ስለሆነ ማዘመንም አይቻልም፣ ምርትና ምርታማነትን ማሳደግ አይቻልም ተለጂ ነበረ ጠቅላላ ከነ ምርት አንፈልግም። ቲቲ በቃ፣ ኢትዮጵያ እንደ ሀገር ወጣት ሀገር ናት። እኛ ወጣት ኢትዮጵያውያን እንደ ሕዝብ ወጣት የሆን ሕዝቦች እንዴት ከሸመገሉ ሕዝቦች መጦር ከሚገባቸው ሕዝቦች እንለምናለን? ጥያቄ ከአረንጓዴ አሻራ አንጻር የኮቪድ ጊዜ እኛ የነበረን ሞቶ እየተጠነቀቅን እንተክላለን የሚል ችግኝ መትከል እናቆማለን አላለ። መጀመሪያ እኛ የፈጠር ነው የተጫናቸው ተጽዕኖ። አሁን ፍላጎት ፈጥሮ አሁን የወጣቱን ፍላጎት ማሟላት ነው ቻለንጅ እያረገ ነው ያለው። በሚሊዮች ያገኘነው ያተረፍነው ካወጣነው በላይ ነው። ይሄ ውሃ እዚህ ጋ የፈሰሰ ለመራብ የፈቀደ ሰው ግን ባለፉት ሰባት የለውጥ ዓመታት የኢትዮጵያ ግብርና የምርታማነት ማነት ብቻ ሳይሆን አዲስ የእይታ መንገድም ያሳየበት ነው። የዘርፉን አቅም በተለየ አሰራር ለመምራት በተደረገ ጥረት ኢትዮጵያን ከስንዴ ሸመታ ወደ ስንዴ ነጋዴነት ያሸጋገረ ታሪክ ውስጥ እንድትገባም አድርጓታል። ከአምስት ዓመት በፊት ኢትዮጵያ ስንዴ ፕሮግራም ስንጀምር 1.75 ሚሊዮን ሄክታር መሬት በመህር ነው ስንዴ የምታመርተው። ከዚህ የምናገኘው ምርት የነበረው ወደ 50 ሚሊዮን ኩንታል የተጠጋ ነው። አምና ያገኘነው 26 ላይ መስኖና መህሩ አንድ ላይ ሲደመር 230 ሚሊዮን ኩንታል ነው። የመስኖን ብቻ ብወስድ 107 ሚሊዮን ኩንታል ነው። ምን ማለት ነው? ከአምስት ዓመት በፊት በዝናብ ኢትዮጵያ ስታምርት የነበረውን እጥፍ አምና በመስኖ አምርታለች። ኢትዮጵያ ስንዴ በጣም በቦና ጊዜ ይሆናል። ከክረምት ቦና ነው የሚሆነው። አሁን አራት ዓመቱ ነው ከጀመር ነው በቃ አሁን ተለማምደናል። ስንዴ ቦና መሆኑን አይተናል። ማዳበራ ብቻ ነው የምፈልገው። እዚ ጋ በጣም ምርጥ አፈራለ ውሃ አለ እንደምታዩት ይሄን አገናኝተን ብንጀምር በሀገር ደረጃ ያቀርነው በጣም ሰፊ ስለሆነ 3 ሚሊዮን ሄክታር በዚህ በጋ ያንን ካሳካን የክረምቱና የበጋው ምርት ሲደመር እንዳልነውም ኤክስፖርት ብቻ ሳይሆን ለብዙ ነገር መዋል ይችላል። ድሮ ከምናመርተው በጣም በብዙ እጥፍ የበለጠ ስለሆነ በለውጡ ዓመታት ውስጥ በግብርናው ዘርፍ የተመዘገቡት ውጤቶችም በሁሉም ዘርፎች ወደ አዲስ መዋቅራዊ ሽግግር ምህዋር ውስጥ መገባቱን የሚያመላክቱ ናቸው። የዛሬው የወደ ገጠር ዝግጅታችንም ባለፉት ሰባት ዓመታት የኢትዮጵያ ግብርና ልማት ጉዞ ምን ይመስላል የሚለውን ጉዳይ መለስ ብለን የምንዳሰስበት ይሆናል። አገሪቱ ከግብርና መር ወደ ብዝሃ ኢኮኖሚ አቅጣጫ የተሸጋገረች ቢሆንም ግብርና ከብዝሃ ኢኮኖሚ ዘርፎች አንዱ ብቻ ሳይሆን አሁንም የኢትዮጵያ የኢኮኖሚ የጀርባ አጥንት ነው። ይህ ዘርፍ ከ70 በመቶ በላይ ኢትዮጵያውያን የሚተዳደሩበት፣ ከ60 በመቶ በላይ የውጭ ምንዛሬ ገቢ ድርሻ ያለው የሀገሪቱ ዋነኛ የምግብ ፍጆታ ምንጭና ለኢንዱስትሪ ግብዓትነትም ከፍተኛ ድርሻ ያለው ነው። ግብርናው ከአምስቱ አንዱ ብቻ ሳይሆን በነይታ ኢትዮጵያ አቅምና ጸጋዎች አንፃር ለሌሎችም ዘርፎች ጭምር መስረት ሊጥል የሚችልና ግብዓት ሊሆን የሚችል እንዲሁ ግብርና ላይ ብቻ የሚቀር ሳይሆን ሌሎችም ዘርፎች ለውጥ ሁል ግብዓት የሚሆን። ድሮ አርሶ አደሩ ክረምት ያመርታል። በጋ ላይ ክረምት ያመረተውን ያጠፋል። አሁን ግን ምንድነው? ክረምት ያመርታል በጋም ያመርታል ማለት ነው። ሶስት የማምረት ልምዱ ኦልሬዲ መጥቷል እየተሰራ ነው ያለው። ከዚህ በኋላ ስንዴ አንስተን ደግሞ ምንድነው ቲማቲምና ሽንኩርት እንገባለን። ከዛ ወደ ክረምት እርሻ ነው የምንገባው። ሌላ የስራ ባህላችንን ቀይ ቦታ በ2010 ዓ ም ከመጣው አገራዊ ለውጥ በፊት ዘርፉ በኋላ ቀር አስተራረስ የሚከናወን በዝናብ ላይ ጥገኛ የሆነና ከምግብ ፍጆታ ላልተሻገረ ምርት ብቻ የሚደከምበት እንደነበረም መረጃዎች ያመለክታሉ። ግብርና ባለፉት ስርዓታትም ውስጥ ኢትዮጵያ ውስጥ የትኩረት መስክ ነው ያልተባለበት ጊዜ የለም። በቃላት እነዚህ ነገሮች ሲገለጹ ነበሩ። ከዛ በዘለለ ግን ግብርና በራሱ ምንድን ነው ያለን አቅሞች ምንድን ነው ግብርናውን አንቆ የያዘው እንዳይለወጥ ያደረገው የሚለው ዝርዝር እይታዎች ታይተው በግብርና ሴክተር ውስጥ ሊመጡ የሚገባቸው መዋቅራዊ ሽግግሮች በትክክል ያልታቀዱና ያልተለዩና ያልተመሩበት ሁኔታ ስለነበረ ከግብርና ወደ ኢንዱስትሪ ምን ሻገራለንም ብንል ራሱ ግብርናው ስላልተሻገረ ከግብርና ወደ ኢንዱስትሪ መሻገር አልቻለም ማለት ነው። ይህንን ችግር ለመፍታት በመንግስት በተወሰዱ እርምጃዎች የኢትዮጵያ ግብርና ለሀገሪቷ ኢኮኖሚ ሽግግር የሚጠበቅበትን ድርሻ ማበርከት የሚችልበት የእድገት ደረጃም አስመዝግቧል። ሶማሌ ክልል ሊታረስ የሚችል ሰፋፊ የእርሻ ፖቴንሻል ካላቸው ክልሎች አንደኛው ነው። እስከ 10 ሚሊዮን ሄክታር ሊታረስ የሚችል መሬት አለ። ከዚህ ውስጥ 25 ፐርሰንቱ 2.5 ሚሊዮን ሄክታር ገደማ በኢሪጌሽን ሊታረስ ይችላል። አሁን የምናየው የኢሪጌሽን ስራ ውጤት ነው። ይሄ የዛሬ ሶስት ዓመት አራት ዓመት ሶማሌ ክልል እንደዚህ አይነት ስራ አልነበረም። በኢሪጌሽን ሶማሌ ክልል መሬት ብቻ አለን ያለው ውሃን ስንመለከት አራት በጣም ትላልቅ ወንዞች አሉ። ከዝናብ ውጪ ሰፋፊ የከርሰ ምድር ውሃ አቅም አለው። በጣም የሚታይ ለም መሬት አለው። በኢሪጌሽን 2.5 ሚሊዮን ሄክታር ማረስ ማለት በሄክታር 40 50 ኩንታ ከተገኘ ምን ያክል እንደሆነ መገመት ይቻላል። የመጀመሪያው አገር በቀል የኢኮኖሚ ማሻሻያ መርሃ ግብር ኢትዮጵያ ለግብርና ስራ እጅግ የተመቸችና በዘርፉ ገና ምኑም ያልተነካ ሀብት ባለቤት እንደሆነች ይጠቁማል። ይህንን እምቅ አቅም ወደ ውጤት ለመቀየር በቁጭት በተከናወኑት ተግባራትም የግብርናው ዘርፍ እንደ ሀገር የአሰራርና የምርታማነት መሰረታዊ ለውጥ በማምጣት ላይ ይገኛል። አብዛኛው የአገሪቱ አርሶ አደር ማሳ የተበጣጠሰ እና ለማዘመን የማይመች እንደነበር ተደርጎ የሚወሰደውን ትርክት በኩታ ገጠመ አሰራር የመቀየር ዘርፉን ከዝናብ ጥገኝነት የማላቀቅና ወደ መካናይዜሽን ለማሸጋገር በተደረገው ጥረት ተጨባጭ ውጤቶች እየተመዘገቡ ነው። ከማነቆች አንዛት ዝናብ ላ ጥገኛ የመሆን ዘን የውሃ አማራጮችን የመጠቀም መፍትሄ፣ የተበጣጠሰ ማሳ ላይ በአነስተኛ ማሳ የሚሰራ ግብርና ሶስታ እርሻ በሬና ገበሬ በመካናይዜሽን የመተካት ይሄ ሁሉ ተደርጎ ግብአት መጠቀም አለብን። ምርጥ ዘርን፣ ማዳበሪያን፣ መካናይዜሽንን በሙሉ ፓኬጅ አንድ ላይ የመጠቀም አቅም ባለፉ ለውጥ አመታት ትልቅ ለውጥ የመጣበት ስራ ነው ብሎ መውሰድ ይቻላል። የግብርና ትራንስፎርሜሽን ኢንስቲትዩት በአጠናው ጥናት በኩታ ገጠም የተደራጁ አርሶ አደሮች ምርትና ምርታማነታቸው በ29 ከመቶ ካልተደራጁ አርሶ አደሮች ጨምሯል። ገቢያቸው ደግሞ በ19 ፐርሰንት ጨምሯል። ስለዚህ እየሰራን ያለነው ዘመናዊ የግብርና አሰራር መዋቅራዊ ሽግግር ሊያመጣ የሚችል የግብርና አሰራር ለውጦችን እያመጣ ነው። እንደ ግብርና ሚኒስትሩ ዶክተር ግርማመንቴ ገለጻ አሁን ላይ 15 ሚሊዮን አርሶ አደሮች በኩታ ገጠም ተደራጅተው 118 ሚሊዮን ሄክታር መሬት በምህር በኩታ ገጠም እያረሱ ሲሆን በምህር የሚታረሰው የመሬት መጠንም ከ12.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር አድጓል። ይህ ውጤትም የምርታማነትና የአሰራር ብቻ ሳይሆን አርሶአደሩን አደሩን ስለ ግብርናው ከእለት ፍጆታ ያለፈ እይታ እንዲኖረው አድርጎታል። ብዙ ጽሁፎች ተጽፈዋል በዚህ ላይ እነዚህ አነስተኛ ማሳ ላይ የሚሰራው ግብርና የተበጣጠሰ ማሳ ላይ የሚሰራ ስለሆነ ማዘመንም አይቻልም ምርትና ምርታማነትን ማሳደግ አይቻልም በጣም ፈተና ነው ተብሎ ብዙ ተጽፈዋል በእርግጥም ቻሌንጅ አልነበረም ብሎ መውሰድ አይቻልም አሁን የመጣው የእይታ ለውጥ ግን ባለፉ ለውጥ አመታት በተለይ ለውጡ መጀመሪያ ጀምሮ የመጣ ሃሳቤ እነዚህ እነዚህን አነስተኛ ማሳ ያላቸው አርሶ አደሮችን ስናያቸው የተበጣጠሰው ማሳው ሳይሆን መሬቱ ሳይሆን እዛ የሚሰራበት አግሮኢኮሎጂው ሳይሆን ሰው ነው። ሰው የሚሰራበት ሃሳቤው ነው። በአሁኑ ሰዓት በሶስት መቶ ሺህ አካባቢ የተጀመረው የኩታ ገጠም ርሻ ባለፈው ክቡር ጠቅላይ ሚኒስትራችን ፓርላማ ላይ ሲገልጹ እንደነበረው 11.8 ሚሊዮን ሄክታር ደርሷል በመኸር። ይሄ በጣም ትልቅ እምርታ ነው። ኢትዮጵያ ዛሬ ላይ የበጋ መስኖ ስንዴን ጨምሮ አምስት ሚሊዮን የሚጠጋ መሬት በበጋ መስኖ ታለማለች። በበጋ መስኖ የምታገኘው የስንዴ ምርት መጠንም 17 ሚሊዮን ኩንታል ደርሷል። የዚህ የስንዴ ምርታማነት ውጤትም እንደ ሀገር በተለይም ለወትሮ ለመሬትና ውሃ ላይ ተቀምጠው የሰው እጅ ሲጠብቁ ለነበሩ አርሶ አደሮችና ስራ አጥ ወጣቶች ትርጉሙ ዘርፈ ብዙ ነው። ተለይ ነበረ ጠቅላላ ከነጭምር አሁን አንፈልግም። ቲቴ በቃ ቲቴ ቢሰጡንም አንወስድማው። እንደውም እኛ አሁን ልንሰጥ እንችላለን። አሁን ቤት በሰራው ከሳር ቤት ወደ ቆርቆሮ፣ በሬ የሌለውን በሬ ገዝቷል፣ ላም የሌለውን ላም ገዝቷል። እና እንግዲህ አንዳንድ ጥማድና አንዳንድ ላም በሬ አለ። በሚሊዮን ነው ያገኘን ያተረፍነው። እንደውም ካወጣ ነው በላይ ነው ትርፉ ብዙ ነው። በወር እስከ አራትና እስከ አምስት ቢያጆ እንጭናለን። አንድ መኪና እስከ መቶ ሰባ አምስት ሺህ ብር እና እስከ መቶ ስልሳ ሺህ ብር ይጫናል። በአመት ደግሞ እስከ አንድ ነጥብ ስምንት ሚሊዮን እናገኛለን። ኢትዮጵያ እንደ ሀገር ወጣት ሀገር ናት። እንደ ሀገር ኢትዮጵያ ምትለምናቸው ሀገራት እንደ ሀገር የሸመገሉ ሀገራት ናቸው። እኛ ወጣት ኢትዮጵያውያን እንደ ሕዝብ ወጣት የሆኑ ሕዝቦች እንዴት ከሸመገሉ ህዝቦች መጦር ከሚገባቸው ህዝቦች እንለምናለን? ያቸ አገሪቱ በስንዴ ምርት ብቻ ሳይሆን በሩዝ በገብስና ሌሎች ዋና ዋና የምግብ ሰብሎች የምታገኘው የምርት መጠን ከ293 ሚሊዮን ኩንታል ወደ 608 ሚሊዮን ኩንታልም አድጓል። ይህም የምግብ ሉዓላዊነትን ለማረጋገጥ ለኢንዱስትሪ ግብዓት፣ ለውጭ ምንዛሬ ግኝትና ለስራ እድል ፈጠራ ከፍተኛ ፋይዳ ያለው ነው። ግብርናችን የሚታማበት ሁለተኛው አነስተኛ ማሳና አነስተኛ አርሶአደር መሆኑ ብቻ ሳይሆን አርሶአደሩ በልቶ ለማደር ለራስ ፍጆታ የሚያርሰው ግብርና ነው። ይህ ሰብሲስተንስ ፋርሚንግ የምንለው ነው። አሁን የኩታ ገጠሙ ኮመርሻል አግሪካልቸር ኮመርሻላይዜሽን፣ ክላስተር ወይም ደግሞ ገበያ ተኮር ኩታ ገጠም እርሻ የምንለው እንዲያመርት ብቻ አይደለም እየተመከረ ያለው አርሶአደሩ ገበያ የሚፈልገውን ምርት እንዲያመርት፣ ገበያ የሚፈልገውን ጥራት እንዲያመርት፣ ኢንዱስትሪ የሚፈልገውን ምርት እንዲያመርት፣ ኤክስፖርት የሚፈልገውን ምርት እንዲያመርት ጭምር አብሮ የተቀናጀበት ሁኔታ ነው ያለው ማለት ነው። አሁን ያለው ወርክፎርስ አርሶን አርብቶ አደሩን ከወሰድክ ሁለት ሶስተኛው የአገሪቱ ሕዝብ እየተዳደረ ያለው ዋነኛ መተዳደሪያው ግብርና ነው። ከዛ በተጨማሪ በየጊዜው አሁን እየተፈጠረ ካለው የስራ እድል ውስጥ ስምንት ወር ውስጥ ለምሳሌ ከተፈጠረው የስራ እድል ውስጥ አርባ ፐርሰንቱ በግብርና ዘርፍ የተፈጠረ ነው። ብዙ ጊዜ ከ40 እስከ 50 ፐርሰንት ግማሹ ድረስ እየተፈጠረ ያለው በግብርና ነው። እንደ ሀገር ለውጭ ገበያ የግብርና ምርቶች በተሰጠው ትኩረትም ከቡናና ቅመማ ቅመም እንደዚሁም ከቅባት እህሎች የሚገኘው የውጭ ምንዛሬ መጠን በየጊዜው እየጨመረ መጥቷል። ኢትዮጵያ ከቡና ምርት ከአምስት ዓመት በፊት ክቡር ጠቅላይ ሚኒስትራችን በደርብ ተደጋጋሚ እንደሚያነሱት 700 ሚሊዮን አካባቢ ዶላር ነበር ስታገኝ የነበረው። አምና ወደ 1.43 ቢሊዮን ዶላር አገኘ። ዘንድሮ ሁለት ቢሊዮን ነው እያቀድን ያለ ነው። ስምንት ወር ላይ አንድ ነጥብ ሁለት ቢሊዮን አግኝተናል። ዓለም ላይ ያለው የቡና ዋጋ ሪላቲቭሊ የተሻለ ነው። የተሻለ ስለሆነ ብቻ አይደለም ይህን ገንዘብ ያገኘነው፣ ምርቱ ባይኖር ሽጦ ዶላሩን ማምጣት አይቻልም። ባለፉት ዓመታት ከአረንጓዴ አሻራ ጎን ለጎን ከ85 ቢሊዮን በላይ የቡና ችግኞች ተተክለዋል። ቡናን እንደ ኤግዛምፕል ወሰድን። በጥራጥሬ በቅባት እህሎች በሌሎች የግብርና ምርቶች ጭምር የሚወጣው የግብርና ምርት መጠን እየጨመረ ነው። ባለፈው ስምንት ወር ጭምር ከ1.6 ቢሊዮን በላይ ከግብርና ምርቶች የውጭ ምንዛሪ ተገኝቷል። ለወትሮ በግብርና የማይታወቁ አዳዲስ አካባቢዎችን በሰፊው ወደ ግብርና ስራ የማስገባት ተግባራት ተጠናክረው መቀጠላቸውም የዘርፉን እድገት ቀጣይነት ማሳየት ብቻ ሳይሆን የኢትዮጵያን እጆች ከተረጅነት ለማላቀቅ ቁልፍ መፍትሄ መሆኑንም የሚያመላክቱ ናቸው። ይሄ አፈር ተሰጥቶት፣ ይሄ ውሃ ዚህ ጋር እየፈሰሰ ለመራብ የፈቀደ ሰው ግን በራሱ ምርጫ፣ በራሱ ፍቃድ መራብን መርጦ ስለወደደ የሰውን ምርጫ መከላከል መገዳደር አይቻልም። የሰው ምርጫ ልማት የሰው ምርጫ መለወጥ ከሆነ እንኳን እኛ እንደዚህ ያለ አፈር እንደዚህ ያለ አየር እንደዚህ ያለ ውሃ ይዘን ከኛ በባሰ እጅግ አስከፊ በሆነ መልክዓ ምድር ብዙ ሀገራት አምርተው ራሳቸውን ይመግባሉ። እየጨመረ ያለውን የሚታረስ መሬትና ከአንድ ጊዜ በላይ የማምረት ሂደት ተከትሎ የግብርናው ዘርፍ የግብዓትና የቴክኖሎጂ ፍላጎትም በከፍተኛ ፍጥነት እያደገ ነው። ይህ እድገትም የአፈር ማዳበሪያና ምርጥ ዘር እንደዚሁም የሜካናይዜሽን ማሽነሪዎች ፍላጎትን ያካትታል። እኔ ከወረዳ ጀምሮ ግብርና መዋቅር ላይ ሰርቻለሁ። ምርጥ ዘር ታሽቶ በኬሚካል የሚወስደው ጠፍቶ ለምግብነት ስለማይውል የሚወገድበት ጊዜ በጣም ቅርብ ነበር። ማዳበሪያ ኤክስፓየር ያደረገ ማዳበሪያ የሚጠቀመ ጠፍቶ እኮ እስከ ቅርብ ጊዜ ድረስ ይሹ ነው በሚዲያ በሙሉ። አሁንስ እንኳን ኤክስፓየር ሊያደርግ የማዳበሪያ ፍላጎት ማሟላት ነው ያቃትን። የምርጥ ዘር ፍላጎት ማሟላት ነው ያቃትን። ለምን ይሄ አርሶ አደር ለገበያ ማምረት ሲጀምር፣ ትርፍ ማምረት ሲጀምር ቴክኖሎጂ የመጠቀም ፍላጎቱ ጨመረ። ያንን ቴክኖሎጂ ደግሞ በቀረበለት ልክ መጠቀም የጀመረበት ሁኔታ ነው ያለው ማለት ነው። ባለፈው እንደው ከአምስት ዓመት አካባቢ እና ከለውጡ ማግስት የነበሩ ጊዜያትን ብንወስድ ማዳበሪያን 12፣ 13 ሚሊየን ማክሲመም ነው ስንገዛም ስንጠቀም የነበረው ለሶስቱም ወቅቶች፣ ባለፈው ዓመት 20 ሚሊየን ነው የደረሰው ይሄ ቁጥር። ዘንድሮ 24 ሚሊዮን ነው የደረሰው ኩንታል፣ እጥፍ ማለት ነው። ምርጥ ዘር በጣም በከፍተኛ ሁኔታ ነው ፍላጎቱ የጨመረው። ይህንን አሁንም ከማዳበሪያው አንጻር ስታይ ብዙ ፍላጎቱን እያሟላን ነው። ልንችልም ያው የተወሰነ ዝርያዎችን ነው እያሟላን ያለ ነው፣ እንደ በቆሎ እንደ ስንዴ። ባለፉት አምስት ዓመታት ኦን አቨሬጅ ኢትዮጵያ ስታቀርብ የነበረው ዘር አንድ ሚሊዮን ኩንታል አይበልጥም በአመት። ይሄንን ከ2017 ጀምሮ ዘንድሮ 18 በሚቀጥለው አመት እጥፍ አሳድገን 2 ሚሊዮን ኩንታል ለማድረስ እየሰራ ነው ያለነው። አሁን ቢያንስ በዚህ አመት ወደ 1.5 ሚሊዮን ኩንታል ከአምና በ50 ፐርሰንት የጨመረ ምርጥ ዘር ለማቅረብ ላይ ተደርሷል። በለውጡ ማግስት ምናልባት በትራክተር ይታረስ የነበረው መሬት ማክሲመም አንድ ሚሊዮን እንደዛ አካባቢ ያልበለጠ ያልዘለለ የነበረው በአሁኑ ሰዓት ባለፈው መኸር ብቻ ወደ አምስት ሚሊዮን ሄክታር መሬት ወደ ትራክተር የመታረስ የመኸሩን ብቻ ብንወስድ ወደ 25 ፐርሰንት አካባቢ ካቨሬጅ ላይ ደርሷል። በቂ አይደለም ነገር ግን ያለው ፕሮግረስ በጣም ከፍተኛ ነው። ለዚህ ለመካናይዜሽን መስፋት ደግሞ ኩታ ገጠምና ምን አስተዋጽኦ አድርጓል? ከዚህ በፊት ትራክተር አገልግሎት መስጠት ብትፈልግ እዚህ ጋር አንድ ሰው አንድ ሄክታር ታርሳለ፣ ሌላው ሬዲ ስላልሆነ የሚቀጥለው ቦታ ላይ ትሄዳለ፣ ነዳጅ ትጨርሳለ። ኮምባይነር ልጨድ ብለ ብትሄድ አንዱ ማሳ ደርሷል፣ አንዱ አልደረሰም፣ አንዱ ሌላ ሰብል ነው። ይሄ ኩታ ገጠም የማድረጉ ጉዳይ መካናይዜሽን አገልግሎት ለሚሰጡ ማህበራት፣ ተደራጅተው ለሚሰሩ ወጣቶች ስራ በጣም ነው ያቃለለው። አንድ ቦታ ላይ አንድ መቶ ሄክታር፣ አምሳ ሄክታር፣ አንድ ሺህ ሄክታር እንዲሰሩ እድል ፈጥረዋል። ኢትዮጵያ በግብርናው ዘርፍ ካላት እምቅ ፀጋ ውስጥ ሌላኛው የእንስሳት ሀብት ዘርፉ ነው። አገሪቱ በእንስሳት ሀብት ቁጥር ዘርፍ ለዘመናት ያላት ታሪክ ከዓለም አምስተኛ ደረጃ ከአፍሪካ ደግሞ ቀዳሚ እንደሆነ ቢነገርም ዛሬም ድረስ የወተትና የእንስሳት ተዋጽኦ ውጤቶችን ከውጭ ሀገር ታስገባለች። ይህንን ታሪክ ለመቀየር በዘርፉ የተጀመሩ አዳዲስ አሰራሮችም ለዚህ ዘርፍ መነቃቃት ከፍተኛ አስተዋጽኦ አድርገዋል። ላብነትም የሌማት ትሩፋት ንቅናቄን ተከትሎ በእንቁላልና ዶሮ እንደዚሁም በተሻሻሉ የወተት ላም ዝርያዎች ዘርፍ የተገኙ ውጤቶችን ማንሳት ይቻላል። በዓለም ላይ በቀላሉ በየመንገዱ ስትሄድ በየፋስት ፉድ ምታገኘው ምግብ ቢኖር የዶሮ ስጋ ነው። እኛ አገር ለዛ ነው የዶሮ ስጋ አመት በዓል ሲመጣ ታገኘው ማለት ነው። ይሄንን መቀየር አለብን ተብሎ ፕሮግራሙ ከወጣ በኋላ የመጀመሪያው ዓመት ላይ ከ26 ሚሊዮን ወደ 41 ሚሊዮን ደረስን። ለምንድን ነው ከዚህ በላይ መሄድ ማንችለው የሚል ጥያቄ አነሱ ክቡር ጠቅላይ ሚኒስትራችን። ለዚህ የሚሆነው ቅድመ ውላጅ ጫጩቶቹን የምናስፈለፍልበት ማቴሪያል ከውጭ ነው ኢምፖርት ተደርጎ የሚመጣው እና ፎሬክስ ስናገኝ ይመጣል፣ ካላገኘን ይቀራል። በፈለግነው ጊዜ አይመጣም። ችግሩ ይሄ ነው የሚል ነበር የተነሳው። ይሄ ማነቆ መፈታት ስላለበት ጥቁር ውሃ አዋሳ አካባቢ ላይ ኢትዮጵያ ለመጀመሪያ ጊዜ የቅድመ ውላጅ ዶሮ ማባዣ ማዕከል ገንብታለች። ከ6 ሚሊዮን የጀመርነው የጫጩት ዲስትሪቢሽን ያለንን አቅሞችም ጭምር አስተባብረን ይሄኛው እስኪደርስ ድረስ ብለን ባለፈው ስምንት ወራት 85 ሚሊዮን ድርሰናል። የኢትዮጵያን የተፈጥሮ ሀብት መመናመንና የአየር ንብረት ለውጥ ችግሮች ለመቋቋም ታቅዱ በጠቅላይ ሚኒስትር አብይ አህመድ የታወጀው የአረንጓዴ አሻራ መርሃ ግብርም ሌላኛው የግብርናው ዘርፍ ውጤታማ ትሩፋት ነው። በኮቪድ ጊዜ የእኛ መንግስት የወሰዳቸው እርምጃዎች በጣም የሚገርሙ ናቸው። ከአረንጓዴ አሻራ አንጻር የኮቪድ ጊዜ እኛ የነበረን ሞቶ እየተጠነቀቅን እንተክላለን የሚል ችግኝ መትከል እናቆማለን አላለ። በኮቪድ ዓመት የተተከለው ችግኝና ከዛ በፊትም ከዛም በኋላ የተተከለው የችግኝ መጠን ትሬንዱ ተመሳሳይ ነው። አላቆመንም፣ ችግኝ ማዘጋጀት አላቆመንም፣ ችግኝ መትከል አላቆመንም። በመርሃ ግብሩ አርባ ቢሊዮን ችግኞችን የተከለችው አገሪቱ ከተቀናጀ የተፈጥሮ ሀብት ጥበቃ ጋር በማጣጣም በተሰራው ስራ የደን ሽፋን መጠኗ እንዲጨምር እንደዚሁም የተራቆተ መሬቷ እንዲያገግም የሚያስችል ውጤትን አስመዝግባለች። በአረንጓዴ አሻራ እስከ አርባ ቢሊዮን ችግኞች የተተከሉት ገና ሁላቸውም እንኳን አድገው በደን ደረጃ ላይ ባይደርሱም ቀድሞ የተተከሉት ፕላስ የነበረው የተፈጥሮ ደን ተጠብቆ ያገገሙት ተፋሰሶች አንድ ላይ ተደምሮ ኢትዮጵያ መልሳ እያንሰራራች ነው። ግብርናው እስካሁን የጠቀስናቸውን ውጤቶች እያስመዘገበው እንደ ሀገር አጋጥመው የነበሩትን ውስጣዊና ውጫዊ ፈተናዎች በመቋቋምና አብዛኛዎቹን ፈተናዎች ወደ እድል የመቀየር እይታዎች በመኖራቸው መሆኑም በተደጋጋሚ ሲነገር የቆየ ጉዳይ ነው። በራሻና ዩክሬን ጦርነት ምክንያት የማዳበሪያ ዋጋ ከሶስት ዓመት በፊት በአንድ ጊዜ ነው ከእጥፍ በላይ የጨመረው። ኢትዮጵያ ለመጀመሪያ ጊዜ ማዳበሪያ መደጎም የጀመረችው ከ3 ዓመት በፊት ምክንያቱም ዋጋው ከሚጠበቀው በላይ ስለጨመረ፣ ይሄ ዓለም አቀፋዊ ሁኔታ ነው። እኛ መጣ ነው አይደለም ግን ምርትና ምርታማነት ላይ ተጽዕኖ ስለሚያመጣ መንግስት ምን ኃላፊነት ወሰደ ነው። ይሄን ዝም ብለን ብንተው ችግር ነው። ዝም ብለን ብንተው ምርትና ምርታማነት ለምንቀንስ ብሎ ስለሚቀንስ ብሎ ድጎማ ጀመረን። ባለፈው ሶስት ዓመታት 50 ቢሊዮን ብር ድጎማ ነበረ ለማዳበሪያ ያደረግነው ነው። ባለፈው ሶስት ዓመታት ዘንድሮ 2017 ብቻ ደግሞ 84 ቢሊዮን፣ አንድ ላይ ወደ 130 ቢሊዮን በላይ ድጎማ ባለፉት አራት ዓመታት ለማዳበሪያ ያደርጓል መንግስት። አጋር ተብለው የተለዩ ክልሎች አፋር፣ ሶማሌ፣ ቤኒሻንጉል፣ ጋምቤላ በፖለቲካ ብቻ ለምን የተገለሉት? በጣም በሚያስደንቅ ሁኔታ ማዳበሪያ አይሰጣቸው። ማዳበሪያ የሚሰጠው ለትግራይ፣ ለአማራ፣ ለኦሮሚያ ና ለደቡብ ብቻ ነበር። እነዛ የኢህአዴግ ክልሎች ብቻ ናቸው ማዳበሪያ የሚጠቀሙት። ፖለቲከኞች ብቻ ሳይሆኑ አርሶ አደሮችም የተገለሉ ነበሩ። መንግስት ሰብሲዲ ይሰጣል ማዳበሪያ የተወሰነ ቢሊየን። እነዛ ሰብሲዲዎች የሚሄዱት ለኢህአዴግ ክልሎች ብቻ ነበር። እንደ አፋር እንደ ቤኒሻንጉል እንደ ጋምቤላ እንደ ሶማሊያ ያሉ ክልሎች ተጠቃሚ አልነበሩ። ኢንስቲትዩሽን የላቸውም ሲስተሙም የላቸውም። አምና ቤንሻንጉል ጀመር ዘንድሮ አፋር ጀመር አሁን ሶማሌ ላይ እየሰራን ያለነው በሚቀጥለው ዓመት ሶማሌን ብናስገባ በፖለቲካው ብቻ ሳይሆን በማዳበሪያውም አርሶ አደሩ የመጠቀም ትራክተር የመግዛት መሬቱን የማልማት ነገሩ እየሰፋ ሲሄድ እንደ ሀገር እናድጋለን እድገቱ ኢቭን ይሁን እድገቱ ሁሉም ጋ ይሁን የአንበጣ ወረርሽኝን መውሰድ ይቻላል እሱም እድል ይዞ ነው የመጣው ለኢትዮጵያ በጣም ኃይለኛ የሆነ ለውጡ ማግስት አካባቢ አንበጣ ወረራ ነበር፣ እና እኛ ምንም አውሮፕላን ስለሌለን ከደቡብ አፍሪካ ጭምር ከሌሎች ቦታዎች ጭምር አውሮፕላን ተከራይተን አውሮፕላኑ እዚህ እስኪደርስ ድረስ ራሱ አንዳንዱ ያው እህሉ አልቋል። ኦኬ፣ ይሄ ችግር በዚህ ብቻ ለወደፊትም መቀጠል ስለማንችል አገራዊ አቅም መፈጠር አለበት የሚል ውሳኔ ነው ያስከተለው ችግሩ። ኢትዮጵያ ዛሬ ዘመናዊ የሆኑ አምስት የኬሚካል ምርጫ አውሮፕላኖች አንተ መደያያቸው ባለቤት ሆናለች። ምንድነው ያመጣው? ሰውን ችግሩ። ችግሩ ባይኖረ ኖሮ አይኖረንም ብለን እናስባለን።